ጽናት ክፍል ሀምሳ ዘጠኝ ቶሎ በመለቀቁ ደስ ያለው ብቻ በላይ ካሳየኝ ማለት ነው ዛሬ እንግዲህ የምረት አማቷ የናሆም ደግሞ እናቱ ቤታቸው መጥታ ነበረ ምሩ ድንብርብሯ እየወጣ ነበር ምግብ የጣፍጥ የሆን አይታ ተወደኘውን በማለት እንግዲህ በሀሳብ ጭንቅ ጥብብ እያለች ነበር የናሆም እናትም እንግዲህ ከየት ነው የምልምልካት እንዴች አይነት መለሎ ሴት በማለት አድናቆቷን ገልጻ አላት ነበር እሷ ግን ድንብርብር እያለች አንዴ አንቱ አንዴ አንቺ እያለች ነበር ምሩ በነገራችን ላይ እዛ ትወና ላይ ትክክለኛ የገጠር ልጆች ባህሪ ነው ያላት በጣም ደስ የምትለኝ ጨዋነቷ ንግግሯ፣ ባህልና ወግ አጥባቂነቷ፣ በቃ ሁሉ ነገሯ ልክ የገጠር ልጅ ሆና ስትተውን በጣም ነው የሚያምርባት። ትችልበታለች ማለት ነው። በሌላ በኩል ደግሞ ጽናት እንግዲህ የደበቀችውን ሚስጥር በስካር ምክንያት ልትዘረግፈው ስትል እንግዲህ ምሩ አስቀርታታለች ማለት ነው። ጽናት እንግዲህ እንደ ኪራ ስትጠጣ መስከር ጀምራለች። እንደ አንድ ቅንማ ሞጭ ብላት በደንብ አጠጥቶ ኪራ ሳያስወጣት አይቀርም። ይህን ሚስጥር እንግዲህ በምን ምክንያት እንደሚያስወጡ ከ ከናሁም ጋር እየተነጋገሩ ነበር። የሆነ ነገር እንደደበቁት ምሩም ሲጠይቃት መናገር እንደማትፈልግ እንግዲህ ለኪራ እየነገረው ነበር እንግዲህ የእሱ ቤተሰቦች አስገድደዋት እንደሆነ ኪራን ሌላ ሚስት እንዲያገባ ልታደርግ የፈለገችው። በጨዋታ መሀልም ቢሆን እንግዲህ ኪራ ጠይቋት ነበር፣ ነገር ግን ልትነግረው ስትል ምረት አስቁማታለች። ምክንያቱም ኪራ እንዲሰማ አልፈለገችም። ለምን እንዳልፈለገች ደግሞ አላቅም። ዞሮ ዞሮ ግን ምረት ያው እንዳይሰማ ስለምትላት ጽናት እንደሰከረች ስለገባት ነው። ይህን ነገር ከሰማ ደግሞ ኪራ ከቤተሰቦቹ ጋር ሊጣላ ይችላል ማለት ነው። በሌላ በኩል ደግሞ የፅናት ጓደኛ ምን ገጥማት ነው እንደዚህ ቁዝም ያለችው? የከፋት ያዘነችው? በነገራችን ላይ የድራማው ዋናው ድምቀት እችናት የፅናት ጓደኛ ሶሲ ነው። ማነው ስማ ባንዴ ማለት ነው በቃ ቀልዶ ወሬዋ ሁሉ በጣም ነው ደስ የሚል፣ ውበቷ ራሱ እንዴት እንደምታምር ቆንጅዬ ነገር ናትና ሁሉ ነገሯ በጣም ደስ ትለኛለችና፣ ምን ገጥሟት ነው እንደዚህ ቁዝም ያለችው? ማን እያስፈራራት ነው? ልክ ጽናትን እንደሚያስፈራሯት እሷንም እያስፈራራት ነው፣ ወይስ ደግሞ ምን ተፈጥሮ ነው እንደዚህ ቁዝም ያደረጋት? ለጽናት መናገር ያልፈለገችው፣ ብቻ እህትሽን የሆነ ነገር እናደርግብሻለን እያላት ያለ ሰው ያለ ይመስለኛል። ሰላም ውድ የቻናላችን ቤተሰቦች፣ እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን ይመስገን ዛሬም በአዲስ ቪዲዮ ከቻሳ ብዬ አለሁ። ዛሬ ጽናት ድራማ ቶሎ በመለቀቁ ደስ ያለው ላይክ ያድርግልን ያድርግልኝ ማለት ነው። እንግዲህ ኪራና ጽናት ትናንትና መንገድ እንደጀመሩ ነበረ፣ የመጨረሻው ክፍል ያለቀው ዛሬ። እንግዲህ መንገድ ላይ የሄዱ ጭቅጭቃቸውን እያጧጧፉት እንግዲህ፣ ከብዙ ሰዓት በኋላ ነበር እና ሆምጋ የደረሱት ማለት ነው። ይሄም የተነሳው እንግዲህ ያ ነው የነ ሄኖክ ቤት ብላ ጠቅሳ በማሳየቷ፣ ይሄን ያዩ ኪራ ደሞ በቅናት በመንጨርጨር ጽናተን እየገለ ጣት ነበር ጽናት እንግዲህ እንደዚህ ስለገለፈጣት ለምን ትገለፍጠኛለህ ምን አደረኩ እያለች ያው እንግዲህ እንደ ታናሽና እንደ ታላቅ የድሮ አመላቸው ተነስቶባቸው እየተጨቃጨቁ በጭቅጭቅ እንግዲህ እነናሆም ቤት ደርሰዋል እነናሆም ቤት ሄዱት ደግሞ ያው የምሮ አማት የናሆም እናት ልትመጣ ስለነበር ጽናት ሙያም ስላላ ልታስተምራ ስራ ልታግዛን ነበር ሄደች ነገር ግን እንደምትመጣ ስለምታውቅ ያው ዘና እንድትልፈልጋ እንደጠረቻቸው ምረት ነግራት ነበር ከዛ በኋላ ግን የና ሆም እናት እንደቀረች ሰምተው ነበረ በመሃል ነበር የና ሆም እናት ስለቀረች እንግዲህ ጨዋታ ነገር እንጀምር በማለት ለና ሆም እናት የተዘጋጀውን ምግብና መጠጥ አቅርበው እየበሉ እየጠጡ እየተጫወቱ እንደነበር እንግዲህ ጽናት ሞቅ ኢላትና ጨዋታ እንጀምር ትላለች። ከዛ በኋላ ጨዋታውም ለሳይደርሳትና ኪራ ይጠይቃታል። ጥያቄ ሲጠይቃት እንግዲህ እኔ ለመጥላት ምን አነሳሳሽ? ለምን ጠላሽኝ? ሲላት ሞቅ ብሏት ስለነበረ ያንተን ቤተሰቦች እናትህ ስትል እንግዲህ ምሩ ደግሞ እንዳትናገር አስገድዳ በቃ ከዚህ በላይ መጫወት የለብንም ይበቃናል፣ በማለት እንግዲህ ጽናት እንዳታወራ አድርጋ አስቁማታለች። ይሄ ነገር ናሆምንም ኪራንም በጣም አጠራጥሯቸዋል። በተለይ ናሆም ካሁን በፊትም ብዙ ጊዜ ደብቀው ስለሚያቁ ናሆም በተለይ በጣም ተጠራጥሯል። ከዛ በኋላ ጽናት እና ኪራ ከሄዱ በኋላ እምሩን ቢጠይቃትም ምንድን ነው የደበቃችሁን ነገር፣ ንገሩን እያለ እየጠየቃት ነበር። ነገር ግን ምንም እንደሌለና መተኛት እንደምትፈልግ ነግራው ነበር፣ የተኛቸው ማለት ነው። ከዛ በኋላ ይሄ ነገር ናሆ ምንም ውስጡን ስላመመው ደጋግሞ ሊጠይቃት እንደሚፈልግ ለኪራ የነገረው ነበር። የሆነ ነገር እንደደበቁትና የደበቆትን ነገር ግን ቢጠይቃቸው መናገር አልፈለጉም። እነሱም ሁለታቸው በአንድ ሆነው ምን አይነት ድብቅ ፍጡር ናቸው? እነዚህ ሴቶች ግን ምን አስበው ነው እንደዚህ የሚደብቁን? ምን አይነት ድብቁ ፍጡር ናቸው? ለካ ሴቶች እንደዚህ ድብቅ ናቸው። እንዲህ እያሉ በእኛ ፍጥረት እንግዲህ እየተገረሙ ነበረ፣ በጽናትና በእምሩ ማለት ነው ይሄ ነገር እንግዲህ ኪራ ማንን ማፋጠጥ እንዳለብኝ አቅ አለው። የአንተን ህይወት ልበጠብጠው አልፈልግም። ስለዚህ ምሩን አታስጨንቃት እያለው ነበር ሰው ኪራ ማንን ማፋጠጥ ያሰበ ይመስላቸዋል? ጽናትን ወይስ ደግሞ ምሩን ማንን ለማፋጠጥ ያሰበ ይመስላቸዋል? ወይስ ደግሞ ቤተሰቦችን? ብቻ የሆነ ሰው ሊያፋጠጥ እንዳሰበ እየነገረው ነበር ለናሆም። እንግዲህ ይ ቀረች የተባለችው የናሆም እናትም በመጨረሻው ሰዓት ያው እንግዲህ ዘመድ ሞቶባት እንደቀረች ምረትንም ደግሞ ለቅሶን ደርሳለን እንሄዳለን እያላት ነበር። ናሆም ግን በጣም ፈሪ ስለነበረች አልሄድም፣ እንዴት ነው የሚሄደው? ሄጄ ምንድን ነው ምለው እያለች እየተጨናነቀች ነበር። ጽናትም መሄድ የለባትም አዲስ ናት ከአሁኑ እንዴት ሄዳለች ያው ምረትም በሄድ አይናውጥ ይሉኛል፣ እንዴት ሄዳለው እያለች እየተጨናነቀች እያለ እንግዲህ የናሆም ከቻ ከቻሳ ብላ ሳይጠብቁት ባልጠበቁት ሁኔታ እቤታቸው ሄዳ ነበረ። እንግዲህ ሄዳ ያው የናሆምን ቸከሳይታ አድንቃላት ወዳላት፣ ልክ ምረት እንደጠበቀችው ሳይሆን እሷን በጣም አድንቃት ወዳት ሄዳለች። ነገር ግን አንድ ነገር እያስጨነቀቻቸው ነው። የናሆም እናት ልጅ ውለዱ እያለቻቸው ነው። በተደጋጋሚ ልጅ ውለዱ፣ አይንህን በአይኔ ያሳየኝ እንድትወልዱ ፈልጋለሁ። እስከ መቼ ነው በየወሬው መዓል በየደቂቃው ልጅ ውለዱ፣ መቼ ነው የምትወልዱ እያለችው ናሆምን ይሄ ጥያቄ ምር ሲለው እንግዲህ እቤት ትቷት ወጥቶ ሄዶ ነበረ። እሱ ከሄደ በኋላ ደግሞ ምሮን እንግዲህ እንዲሁ ይህንኑ ጥያቄ እየደጋገመች እየጠየቀቻት ነበረ ውለዱ፣ ልጅ ውለዱ በልጅ ታሰሩ ምናምን እያለቻት ነበረ። ተጋቡ ድል ባለ ሰርግ ድራችኋለሁ ምናምን እያለቻት ነበር። ግን ደግሞ የእሷ ቤተሰቦች ሩቅ እንደሆኑ አሁን ማግኘት እንደማትችል አሁን መውለድ እንደማይፈልጉ ምናምን እየነገረቻት ነበር። ይሄ ነገር ግን እናትየውን አላስደሰታትም። ዞሮ ዞሮ ግን ምሩ እንደጠበቀችው ሳይሆን ያው እናቱ እንደወደደቻት እንግዲህ ከእሷ አጠገብም እየነገረቻት ነበር ማለት ነው እንግዲህ ቀጣይ ክፍል ምን ይፈጠራል ኪራና ጽናት ይህ ጭቅጭቅ ለቋቸው ሁሉ ነገር ወጥቶ ኪራ በሆነ ዘዴ ጽናት ውስጥ ያለውን ነገር በግልጽ አውቆ ከዛ በኋላ ፍቅራቸውን ይቀጥላሉ ወይስ ደግሞ ይህን ጭቅጭቃቸውን በዚሁ ይቀጥላሉ ለኪራ ሚስት ትመጣለች የተባለው የኪራ ሚስት ሌላ ሚስት አጭላለው እንዳለው አባት ወይስ ደግሞ ሌላ ሚስት ያመጣል ወይስ ደግሞ ምን የሚፈጠር ይመስላቸዋል? ሌላ ሴት ከመጣ አሁንም ሌላ ችግር ነው። ግን ደግሞ በዚሁ ከቀጠሉ ጽናትና ኪራ የመታረቅ እድል አላቸው። አሁን ጽናትና ኪራ ብቻ ናቸው እዛ ቤት ውስጥ ያሉት። ምሩና ናሁም ለብቻቸው መኖር ጀምረዋል። አሁን ያለችው የጽናት ጓደኛ ብቻ ናት እዛ ቤት ያለችው። እዛ ቤት ስላለች እንግዲህ የሆነ ማስፈራሪያ እየደረሰባት ነው። ማን እንደሚያስፈራራት ምን እንደተፈጠረ ባይታወቅም ቆዝማና አዝና ነው ያለችው። ማን እያስፈራራት እንደሆነ አይታወቅም። የእውነት ቤት ተመልሳ መጣች ወይስ ሶሲ ወይስ ደግሞ አዲሷ የች መታይ ነበረችው ልጅ ማን እያስፈራራት ይሆን እንደዚህ የጽናትን ጓደኛ ሁልጊዜም እንድትል ያደረጋት ማን ይሆን? ምን ሊፈጠር ይሆን? አሁን ደግሞ ድጋሜ ጽናትን ልክ እንዳስፈራሯት አሁንም ጓደኛዋን የጽናት ጓደኛ ስለሆነች ብቻ ምናልባት እቺ ባለፈው የሄደችው ልጅ እያስፈራራቻት ይሆን የሚል ጥርጣሬ ያለኝ በውስጤ ዞሮ ዞሮ፣ ግን እቺ ያዘነችው ልጅ የሆነ ችግር ሳይኖር አይቀርም ማለት ነው። በቀጣይ ክፍል ብዙዎቻችሁ ጽናትና ኪራ ይታረቁ እያላችሁ ነው። እኔም ይታረቁ ከሚሉት መካከል ነኝ። ይሄ ጭቅጭቃቸው ይጥፋና ጽናት ሁሉንም ነገር ተናግራ ወደፊት ፍቅራቸው ይመለሱ ልል እፈልጋለሁ ማለት ነው። ቀጣይ እንግዲህ ጽናትና ኪሩቤል ታርቀው እንደምናያቸው ባለሙሉ ተስፋ ነኝ ማለት ነው። በቀጣይ ክፍል ደስ የሚል ቪዲዮ እናያለን ብዬ አስባለሁ። ፈጣሪ ሆይ አደራ፣ ሄኬር አባት ሌላ ሴት ወደዛ ቤት እንዳይልክና ጽናትን ሌላ ሲኦል ውስጥ እንዳያስገባት። በቃ እኔ እንደዛ ነው ልንምፈልገው። እስከዛው ላይክ ሻ ሳብስክራይብ አድርጎ፣ ወዳችኋለሁ። ባይ ባይ።